የሩሲያ ጦር ወሳኝ የሚባለውን የዩክሬን ጦር መሳሪያ ማስተላለፊያ ዶግ አመድ ማድረጉን ይፋ አድርጓል። ይህንን ኦፕሬሽን የፈጸመበትን ቪዲዮም በመላው ዓለም አሰራጭቷል። የሩሲያ ጦር የተለያዩ የጦር መሳሪያዎችን ዩክሬን በገፍ የምታገኝበትን መስመር ነው ከጥቅም ውጪ አድርጌአለሁ ያለው። በወሳኟና ስትራቴጂክ መሆኗ በሚነገርላት ፖክሮቭስክ አካባቢም 12 ኪሎ ሜትር ስኩዌር መሬት ነፃ ማድረጉን የሩሲያ ጦር ይፋ አድርጓል። ከዕለት ወደ ዕለት በድል ላይ ድል እየጨበጠ እንደሆነ የሚናገረው የሩሲያ ጦር ሌሎች የፈጸማቸውን ግዳጆችንም ይፋ አድርጓል። በሌላ በኩል ከዛሬ ነገ በአሜሪካና በቬንዙዌላ መሃል ይፋዊ ጦርነት ይፈነዳል ተብሎ እየተጠበቀ ባለበት በዚህ ሰዓት የሩሲያ የቻይናና የኢራን ጦሮች ድረሱልን ተብለዋል። ለሩሲያው ፕሬዝዳንት ቭላዲሚር ፑቲንም ይፋዊ ደብዳቤ ቀርቦላቸዋል ነው የተባለው። ለቻይናም ለኢራንም መሳሪያ፣ ራዳር፣ ድሮን፣ ሚሳኤል አሸክሙን የሚል ጥያቄ እየቀረበ ይገኛል። ቬንዙዌላ ከአሜሪካ ጥቃት መጥቶብኛል አትርፉኝ እያለች አጋሮቿን እየጠየቀች መሆኑ ታውቋል። ከጠየቀቻቸው ድሮኖችና ሚሳይሎች መካከል ደግሞ 1000 ኪሎ ሜትር ርቀት መወንጨፍ የሚችሉት እንዳሉ እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በየትኛውም ሰዓት በሁለቱ አገራት መካከል ጦርነት ሊፈነዳ ይችላል የሚለውን ነገር አጣጥለዋል። ዋሽንግተን ፖስት ግን ነገሩ ሌላ ነው ሲል ሌላ ዘገባ አውጥቷል። በሌላ በኩል በጋዛ የተኩስ አቁም ስምምነቱን አላከበረም፣ በተለያየ መንገድ እየጣሰው ነው ተብሎ እየተወቀሰ የሚገኘው የእስራኤል ጦር በሌላ ግንባር ከተፍ ብሏል። የሊባኖሱን ሂዝቦላህን ለማጥፋት ወሳኝ ወታደራዊ እርምጃ ለመውሰድ እያኮበኮበ እንደሆነም ታውቋል። መቀመጫውን በሊባኖስ ካደረገው የተባበሩት መንግስታት ድርጅት ኃይል ጋርም ፍጥጫ ውስጥ ገብቷል። በመንግስታቱ ድርጅት የእስራኤል ድሮን ተመቶ ከወደቀ በኋላ ደግሞ ውጥረቱ አይሏል። የእስራኤል ካቢኔም በጉዳዩ ላይ እየመከረ ይገኛል። ወታደራዊ እርምጃ በሂዝቦላ ላይ መውሰድ አለብን በሚለው ጉዳይ ላይ የኔታንያሁ መንግሥት በሚገባ እያሰበበት ነው ተብሏል። ይህ እንደተጠበቀ ሆኖ ከወደ እስራኤል የሚመጡ የተለያዩ መረጃዎች እንደሚጠቁሙት ሂዝቦላህ እንደ አዲስ እየተነሳና እየተደራጀ ይገኛል። ቁጥራቸው ቀላል የማይባሉ ከሶሪያ የመጡ ሮኬቶችንም በእጁ ሳያስገባ አልቀረም ብለዋል እስራኤሎች። እስራኤሎች ይህንን ያሉት በቡድኑ ላይ እርምጃ ለመውሰድ ፈልገው ነው ወይስ አይደለም የሚለው ነገር እንደተጠበቀ ሆኖ የሂዝቦላህን መነሳት እስራኤል በአንደበቷ እያረጋገጠችው ትገኛለች። ምክንያቱም አቧራ ለብሷል፣ ከእንግዲህ መነሳቱ ያጠራጥራል ብላ ያወጀችው ራሷ ቴላቪቭ ነበረችና። ይህ ጉዳይ ዓለምን እያነጋገረ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክ፣ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር ወሳኝ የሚባለውን መተላለፊያ አውድም ያለሁ ብሏል። ጦሩ በቪዲዮ አስደግፎ ያወጣው መረጃ እንደሚጠቁመው አንድ በዩክሬኖች በከፍተኛ ደረጃ ጥቅም ላይ ይውል የነበረ ድልድይ ከጥቅም ውጭ ሆኗል። በድኔፕሮ አካባቢ የሚገኘው ይህ ድልድይ ከላይ ሲመታና በጭስ ሲታፈን የሚያሳይ ቪዲዮ የሩሲያ ጦር ለቋል። በቴሌግራም ገጹ ላይ የሩሲያ ጦር ይህንን ከለቀቀ በኋላ ሌሎች ተከታታይ መረጃዎችንም አውጥቷል። ቮልቻ የተባለው ወንዝ ላይ ያለ ድልድይ ነው የተመታው ዩክሬኖች ይህንን ድልድይ ከፍተኛ የሆነ የጦር መሣሪያ አቅርቦት የሚያጓጉዙበት ነው። የዩክሬን ጦር ሎጂስቲክስ መምሪያ በዚህ ድልድይ ላይ ክፉኛ ጥገኛ ሆኖ እንደነበረም ታውቋል። በፖክሮቭስካ አካባቢ እየተካሄደ የሚገኘው ከባድ ውጊያ ተጠናክሮ በቀጠለበት በዚህ ሰዓት ነው የሩሲያ ጦር ይህንን መተላለፊያ ከጥቅም ውጭ አደረገው። አሁን የዩክሬን ጦር በተወሰኑ አካባቢዎች እንደተቆረጠም ነው የታወቀው። በድኔፕሮ ክልል የሚገኘው የፖክሮቭስክ አካባቢ የሩሲያና የዩክሬንን ጦር ለረጅም ጊዜያት እያፋለመ ይገኛል። ሩሲያ ፖክሮቭስክን ሙሉ ለሙሉ በቁጥጥር ስር ታደርጋለች ተብሎ የሚጠበቅ ሲሆን በዙሪያው የሚገኘውን 12 ኪሎ ሜትር ርቀት ያለውን መሬት ሙሉ ለሙሉ በእጇ እንዳስገባች ከወዲሁ እየተነገረ ይገኛል። ይህንንም የሩሲያ ጦር አረጋግጦታል። ከቀን ወደ ቀን ድል በድል እየሆንን ነው ያለው የሩሲያ ጦር አሁንም ድሉን አጠናክሮ የማስፋት ስራ እንደሚሰራ እየተናገረ ይገኛል። የሩሲያ ጦር ኃይሎች አዛዥ የሆኑት ጄነራል ቫሌሪ ጌራሲሞቭም ይህንን ጉዳይ አረጋግጠው በአካባቢው የሚገኙ ንጹሐንን ከለላ ያደረገው የዩክሬን ጦር ግን ሲቪሎችን አደጋ ላይ እየጣለ ይገኛል ብለዋል። የዩክሬኑ ጦር ኃይሎች አዛዥ አሌክሳንደር ሲሪስኪ በበኩላቸው በጦርነቱ አያያዝ ባለመደሰታቸው ሁለት ከፍተኛ መኮንኖቻቸውን አባረዋል። በድኔፕሮ አካባቢ እንዲሁም በዛፖሪዣ ክልል የተካሄዱ በነበሩ ውጊያዎች የዩክሬን ጦር ከፍተኛ ኪሳራ ደርሶበታል። እናንተም ለዚህ ተጠያቂ ናችሁ ብለው ነው እነዚህን መኮንኖች ከስራ ያሰናበቷቸው። ሲሪስኪ ከቀናት በፊት የወቅታዊውን የጦርነት ሁኔታ ከጋዜጠኞች ተጠይቀው ሲናገሩ አስቸጋሪ ነው ብለው ገልጸውት እንደነበር ይታወቃል። ዩክሬን የተኩስ አቁም ስምምነት እንዲደረግ እየፈለገች ያለችውም ለዚህ ነው የሚለው መላምት ከሰሞኑ እየተካሄዱ ባሉ ውጊያዎች እየተረጋገጠ ይገኛል። በሌላ በኩል ከዛሬ ነገ በአሜሪካና በቬንዙዌላ መሀል ይፋዊ ጦርነት ይፈነዳል ተብሎ እየተገመተ ባለበት በዚህ ሰዓት ቬንዙዌላ ራሷን ለማጠናከር እየሰራች ነው ተብሏል። ጦሯን ለማስታጠቅ ደግሞ ወደ ሩሲያ፣ ቻይናና ኢራን ፊቷን ማዞሯን ዋሽንግተን ፖስት ዘግቧል። ካራካስ ከአሜሪካ ጦርነት ይመጣብኛልና ድሮኑን ስጡኝ፣ ሚሳኤሉን አስታጥቁኝ፣ ራዳሩን አሸክሙኝ እያለች ትገኛለች። የተለያዩ የጦር መሣሪያዎቿ እንዲጠገኑላትም የአሜሪካ ተገዳዳሪ ናቸው ያለቻቸውን ኃይሎች እየጠየቀች ትገኛለች። ቬንዙዌላ በግልጽ ደብዳቤ እየጻፈች ነው ሀገራቱን የጠየቀችው ይላል የዋሽንግተን ፖስት ዘገባ። የአሜሪካ መንግስት ሰነዶችን አገላብጫለሁ ያለው ዋሽንግተን ፖስት እንደሚጽፈው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ለቻይናዋቻቸው ሺጂንፒንግ ግልጽ ደብዳቤ ጽፈውላቸዋል። ከአሜሪካ ጋር በገባንበት ፍልሚያ ሳቢያ ጦራችን ራሱን ማደራጀት አለበትና መሳሪያ ስጡኝ ብለው ቃል በቃል ጠይቀዋል ነው የተባለው። ከዚህ በተጨማሪ ለኢራንም ይህ ጥያቄ እንደቀረበላት ተነግሯል። ከምንም በላይ ደግሞ ራዳርን የሚጠልፉ የተለያዩ መሳሪያዎችና እስከ አንድ ሺህ ኪሎ ሜትር መወንጨፍ የሚችሉ የተለያዩ ድሮኖችን ቴህራን እንድታቀርብ ተጠይቃለች። ዋሽንግተን ፖስት ሌላ ይፋ ያደረገው ነገር የቬንዙዌላው የትራንስፖርት ሚኒስትር ራሞን ሴሌስቲኖ ቬላስኬዝ ወደ ሩሲያ ተልከው ነበር። የተልኳቸው ዋነኛው ምክንያትም የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን የጦር መሣሪያ ጥያቄ መጠየቅ እንደሆነ ታውቋል። ባሳለፍነው ወር ወደ ሞስኮ የተጓዙት የትራንስፖርት ሚኒስትሩ ሩሲያ ለቬንዙዌላ ሸጣቸው የነበሩ የተለያዩ ጦር መሳሪያዎች እንዲጠገኑላት ካራካስ ይፋዊ ጥያቄ ማቅረቧ ነው የተሰማው። ሱ 30 የተዋጊ ጀቶች እና የራዳር ስርዓቶች ቬንዙዌላ በፍጥነት ይጠገኑልኝ ብላ ሩሲያን ደጅ ጠንታለች ነው የተባለው። ዋሽንግተን ፖስት በዘገባው ሩሲያ፣ ቻይና እና ኢራን እንዲህ መለሱላት ሲል በዘገባው አላካተተም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን አቻቸውን የአደንዛዥ እጽ አሸባሪ በማለት ይጠሯቸዋል። ቬንዙዌላ በአደንዛዥ እጽ ንግድ ላይ ከፍተኛ ሚና እየተጫወተች የአሜሪካን ሕዝብም በአደንዛዥ እጽ ለመበከል እየሰራች ነው ብለው ዶናልድ ትራምፕ በካሪቢያን እና በፓስፊክ ውሃ ላይ ከፍተኛ የሆነ ወታደራዊ ዘመቻ እየከፈቱ ይገኛሉ። ከ14 በላይ የተለያዩ ጀልባዎችን ያጠቁት ትራምፕ ከ60 በላይ የሆኑ ሰዎች የተገደሉበትን ጥቃት አዘዋል። ሩሲያና ቬንዙዌላ በግንቦት ወር ላይ ስትራቴጂክ ስምምነት የተፈራረሙ ሲሆን ሰኞ ዕለት ደግሞ ሩሲያ ይህንን ስምምነት ይሁነኝ ብላ አጽድቀዋለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በበኩላቸው ሞስኮ ቬንዙዌላን እስከ ጥግ ትደግፋታለች። ለቬንዙዌላ ብሔራዊ ደህንነትና ሉዓላዊነት እንዲሁም ራሷን የምትከላከልበትን መንገድ ለማረጋገጥ ሩሲያ ዝግጁ ናት። ከየትኛውም ቦታ ጥቃት ቢመጣባት፣ ከየት መጣ ሳንል እንከላከልላታለን በማለት ጠንከር ያለ መግለጫ ሰጥተው እንደነበር ይታወሳል። እስራኤል በበኩሏ ሂዝቦላህ እየተደራጀ ነው በሊባኖስ ላይ ከባድ እርምጃ ልወስድ እችላለሁ ብላለች። የተባበሩት መንግስታት ድርጅትንም ወቅሳለች። በሊባኖስ መቀመጫውን ያደረገውን የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ያወገዘችው እስራኤል የሊባኖሱ ሂዝቦላህ ሽፋን እየሆነ ነው ስትል ወቅሳለች። በቅርቡ ድሮኗ በመንግስታቱ ድርጅት ስር በሚገኘው የሰላም አስከባሪ የተመታባት እስራኤል ክፉኛ እየተበሳጨች እንደምትገኝም ታውቋል። የዲዮት አሮኖትና ዋይኔት እንደዘገቡት ደግሞ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ከፍተኛ ስብሰባ እያደረገ ይገኛል። ይህ በልዩ የካቢኔ ስብሰባ እየታየ ያለው ጉዳይ ደግሞ ሂዝቦላህ እንደ አዲስ እየተጠናከረ ነው፣ በሊባኖስ እያንሰራራ ነው፣ ዳግም ልንመታው ይገባል የሚለው ጉዳይ እንደሆነ ታውቋል። በመቶዎች የሚቆጠሩ የአጭር ርቀት ሮኬቶችን ከሩሲያ አስርጓል የተባለው ሂዝቦላህ ዳግም ራሱን እያዋቀረና እያደራጀ በመሳሪያም ወደፊት እየገሰገሰ ነው ይላል የዲዮ ታህሮኖት የዘገበው ዘገባ። የብራይስጡ ሚዲያ እንደዘገበው ይህንን አስመልክቶ የእስራኤል የጸጥታ ካቢኔ ወይም ትንሹ ካቢኔ እያሉ ይጠሩታል ከፍተኛ ስብሰባ አድርጓል። ሂዝቦላህ የተኩስ አቆም ስምምነቱን እየጣሰ ነው በሚል የተወገዘ ሲሆን፣ ይህንን ለማክሸፍም የእስራኤል ጦር በሊባኖሱ ሂዝቦላህ ላይ የሚወስደው እርምጃ ተጠናክሮ መቀጠል አለበት የለበትም በሚለው ጉዳይ ላይ የእስራኤል ካቢኔ ሙሉ ውሳኔውን ያሳልፋል ተብሎ እየተጠበቀ ይገኛል። የእስራኤል ጦር ግንባርም ወደ ሊባኖስ ፊቱን እንደሚያዞር እየተገመተ ነው። በጋዛ የተኩስ አቁም ስምምነትን ጥሰሃል ተብሎ በተለያዩ ወገኖች እየተወገዘ የሚገኘው የእስራኤል ጦር አሁን ፊቱን ወደ ሊባኖስ በማዞር ጋዛ ላይ ያለው ነገር ትኩረት እንዳይደረግበት ለማድረግ እየሞከረ ነው ብለው የሚወቅሱትም አልጠፉም። ሂዝቦላህንም በከፊል ቀብሬዋለሁ ባለ አንደበቱ እንዴት ተመልሶ ስለ ሂዝቦላህ ጥንካሬና አደረጃጀት ያወራል በሚል በርካቶች ትዝብታቸውን እያስቀመጡ ይገኛሉ። የተባበሩት መንግስታት ድርጅት የሊባኖስ ኃይል በሊባኖስ ያለውን ሚና በተመለከተ እስራኤል ነገሩ ግልጽ አልሆነልኝም፣ ሂዝቦላህን እየሸሸጋችሁ ነው ወይ በሚል ቁጣዋን እያወረደች ትገኛለች። በቅርቡ ይህ የተባበሩት መንግስታት ድርጅት ኃይል የእስራኤልን ድሮን መምታቱን ተከትሎ የተባበሩት መንግስታት የሰላም አስከባሪ ተቋም ከአቅሙ በላይ እየተወጣጠረ ይገኛል እያለች ነው ቴል አቪቭ። የሊባኖሱ ፕሬዝዳንት ጆሴፍ አውን ደግሞ እስራኤል የተኩስ አቁም ስምምነት ሽን አክብሪ ተደራደሪ ስትባል መልሷ ጥቃት ሆኗል፣ በማለት እስራኤል በሊባኖስ አካባቢ እየፈጸመች ያለችውን ጥቃት አውግዘዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የፈጣን እንዲሁም የጥልቅ መረጃዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።